የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ የጥቅምት 14 2018 ዓ.ም ውሎውን በተመለከተ የውይይትና ውሳኔዎችን ከዚህ ቀጥሎ እናቀርባለን። የቅዱስ ሲኖዶስ ምልአተ ጉባኤ ጉባኤውን ከጀመረበት የሶስተኛው ቀን የውይይት ውሎ ዛሬ ያያቸው በርከት ያሉ አጀንዳዎችን ነው። በአጀንዳ ተራ ቁጥር ስድስት በአጀንዳ ተራ ቁጥር ሰባት የአርሲ ሀገረ ስብከት ካህናትና ምእመናን የቀረበውን አቤቱታ በተመለከተ በጧቱ የቅዱስ ሲኖዶስ መልአተ ጉባኤ ውይይት ተጀምሯል። በዚህም መሰረት ከሀገረ ስብከቱ የቀረበው አቤቱታ ሙሉ በሙሉ በቅዱስ ሲኖዶስ በንባብ ከተሰማ በኋላ ቅዱስ ሲኖዶስ በቀረበው አቤቱታ ላይ ውይይት አድርጎ በአቤቱታው ውስጥ የተጠቀሱ ጉዳዮች አስተዳደራዊ ብቻ ሳይሆኑ የሂሳብ ጉዳዮችም ስላሉባቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት አጣሪ ልኡካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልኡኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን፣ ይህንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። በመቀጠል በአጀንዳ ቁጥር ስምንት በሸካ ዞን ከአሁን በፊት ለምልአተ ጉባኤ በቀረበው መሰረት ምልአተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት በዛሬው ዕለት የምልአተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋ አቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር ዘጠኝ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል ለሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቢ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትሪያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልአተ ጉባኤው ተሰምቷል። ምልአተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች አሁን እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተ ክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተ ክርስቲያንን የማይወክሉ አስተምህሮች መርምሯል ይህን መሰረት አድርጎ ውሳኔዎች አሳልፏል በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትሪያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምላተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቢ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው፣ የምስጋና ደብዳቤ እንዲሰጣቸው ምላተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት በሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው እለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ 18 አብያተ ክርስቲያናት ህብረት ተወካዮች ነን ያሉ ባቀረቡት ማመልከቻ መሰረት ጉዳዩ በውጭ በመንበረ ፓትሪያርክ ጠቅላይ ቤተ ክህነት የውጭ ጉዳይ መምሪያ ተልኮ ም ውጭ ጉዳይ መምሪያ መግለጫ አቅርቦበት በመግለጫውና እና በቀረበው ጥያቄ መሰረት ጉዳዩ በምልአተ ጉባኤ ታይቷል። ምልአተ ጉባኤውም የሀገረ ስብከቱ ሊቀ ጳጳስ በጉባኤው ላይ አሉ የሚባሉ ጥያቄዎችን ከጠየቁና ውይይት ከተደረገ በኋላ ውሳኔ ያሳልፏል። በውሳኔውም መሰረት ብፁዕነታቸው ብፁዕ አቡነ ያዕቆብ የሀገረ ስብከቱ በሀገረ ስብከቱ ተገኝተው ቅዱስ ሲኖዶስ የሰጣቸውን አደራ የተሰጣቸውን ኃላፊነት በአግባቡ ተወጥተው አሉ የሚባሉ ችግሮችን ሙሉ በሙሉ ፈትተው በዚያው በሀገረ ስብከቱ በመገኘት ችግሮቹን ፈትተው አባታዊ አመራራቸውን በሚገባ ተወጥተው የአፈጻጸም ሪፖርት ለግንቦት ምልአተ ጉባኤ እንዲያቀርቡ ቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ወስኗል። እነዚህ አራቱ። በመቀጠል በአምስተኛ ደረጃ የታየው አጀንዳ ቁጥር 11 የሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት ያቀረበውን የመንፈሳዊ ኮሌጅ ይፈቀድልኝ ጥያቄ በተመለከተ ነው። በሀገረ ስብከቱ ጥያቄውን ካዘጋጃቸው ስርዓተ ትምህርቶች እና ሌሎች የምክረ ሀሳቦች ኮሌጁ ለመመስረት ያበቃኛል ያላቸውን ዝግጅቶች ለምልአተ ጉባኤው አቅርቧል። ምልአተ ጉባኤውም በጉዳዩ ላይ በጥልቀት በመጓየት ያለውን ማስፈላጊነት ግምት ውስጥ በማስገባት የቀረበውንም ጥያቄ በማየት የመንፈሳዊ ኮሌጁንና የአብነት ትምህርት ማስመስከሪያ ለማቋቋም የቀረበው ጥያቄ እንዲፈቀድላቸው ሆኖ፣ ሌሎች ጉዳዮች የስርዓተ ትምህርቱን የተመለከቱ፣ የትምህርት ፖሊሲውን፣ በሰው ኃይል ደረጃ ያለውን አቅም፣ ሌሎች የሚያስፈልጉ ጉዳዮች በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በትምህርትና ስልጠና መምሪያ ተገቢው ጥናት ተደርጎ ለመጨረሻ ውሳኔ ለግንቦት 2018 የቅዱስ ሲኖዶስ ምልአተ ጉባኤ እንዲቀርብ በማለት ምልአተ ጉባኤው ወስኗል። በስድስተኛ ደረጃ የታየው አጀንዳ አጀንዳ ቁጥር 12 ነው። ይህም ከአጀንዳ ቁጥር 13 ጋር ተያያዥነት ያላቸው በመሆናቸው ሁለቱንም በተከታታይ ምልአተ ጉባኤው አይተዋል። ጥያቄዎቹም የመጀመሪያው በአጀንዳ ቁጥር 12 ላይ የቀረበው ብፁዕ አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ያቀረቡትን ጥያቄ በተመለከተ ሲሆን በዚህም ቀደም ሲል እንደሚታወቀው በግንቦት 15 ቀን 2017 ዓ.ም ምልአተ ጉባኤው ቦታው ድረስ አጣሪ ተልኮ ጥናት ቡድን ተልኮ የጥናት ኮሚቴው የጥናት ልኡኩ ለምልአተ ጉባኤው ሰፊ የሆነ ገለጻ በማድረግ ባለፈው አመት ውሳኔ ወስኗል። ስለዚህ በዛሬ ዕለትም የተወሰነው የምልአተ ጉባኤ ውሳኔ ባለፈው አመት በተወሰነው መሰረት ሁለቱ አህጉረ ስብከት አንዳቸው በአንዳቸው ጣልቃ ሳይገቡ በውሳኔው መሰረት አገልግሎታቸውን ሐዋርያዊ ተልኳቸውን እንዲፈጽሙ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በ13ኛ ደረጃ የቀረበው የብፁዕ አቡነ አብርሃም ያቀረቡት የኤድመንተን እና አካባቢው ሀገረ ስብከት ሊቀ ጳጳስ ያቀረቡት ጥያቄ ነው። ይህም ጥያቄ የሚያስተዳድሯቸው የሚመሯቸው ሀገረ ስብከት ስያሜው ይስተካከልልኝ የሚል ስለሆነ በዚሁ ባቀረቡት መሰረት ብጹዕነታቸው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መካከለኛ ካናዳን ኤድመንተን እና አካባቢው ሀገረ ስብከት ተብሎ እንዲጠራ ወይም እንዲስተካከልልኝ በማለት ያቀረቡትን ጥያቄ ተቀብሎ የመካከለኛው ካናዳ ኤድመንተን እና አካባቢው በሚል እንዲስተካከል በማለት ምልአተ ጉባኤ ወስኗል። በዛሬው ዕለት የታዩት ሰባት የሚሆኑ አጀንዳዎች እነዚህ ናቸው። በቀሪዎቹ አጀንዳዎች ላይ በቀጣይ ምልአተ ጉባኤው ውይይቱን የሚቀጥል ይሆናል። የቅዱስ ሲኖዶስ ምልአተ ጉባኤ ቀጥሎ በሚያደርጋቸው ስብሰባዎችና ለቤተክርስቲያናችን ይጠቅማሉ፣ ይበጃሉ ብሎ በሚወስናቸው ውሳኔዎች እግዚአብሔር አምላካችን የብፁዕ ቅዱስ አባታችን የብፁዓን አበው ሊቃነ ጳጳሳት በረከታቸው ከሁላችን ጋር ይሁን እያልን የዛሬውን መግለጫ በዚሁ እናጠናቅቃለን አመሰግናለን